ካፉት ይከፈተ ይቻላቅም የበለይበትን ታስብ እገስት ላይ ቁጭ ብለው አሲድ እንደፋለን ምን አረገያቸው። አሁን ቆይ እንደውም አሁን ቆደን ስመናገር ተያዘ ትላንትናና ዛሬ ነው ይችል ታንድ ወር ውስጥ ከዚህ ሁሉ ስድብ ውስጥ በአንድ ቪዲዮ አስራ ሁለት ሺህ አስራ ሶስት ሺህ እየተሰደበ ዝም ብላ እገስት ላይ ወጥተው ትገደል ትፈለጥ ያሉ ጊዜ ነው ወጣ መናገር የጀመረችው ትላንትናና ዛሬ በቃ፣ በሰው እንደምታደርሰው ይሄን ነገር መልሽ ያን ነገር መል ልሺ አብሪቶ ቆይ፣ ዝም በይ ዩዘር፣ አንድ ነገር ልንገርሽ። ሰው እኛ ልጆ የሆነን በአመት አንዴ ልብስ እየተገዛልን ኖረናል። ዱሮ ማለት ነው ዱሮ ከዛ አሁን የኛ ልጅ አሁን እኔ እኔ ወለኩ እውነቴን ነው። እኔ አሁን የወለኳቸው እኔ አሁን ልጅ ወይ ግን እንኳን ታመት እንደ ቀርቶ ማለት ነው ዛሬ ሳምንት ተገዝቶላቸው አሁን ዛሬ እንደዚህ ልብስ ይሄ አልተገዛታ፣ አሉ ቀጥሎም ይገዛል። ምክንያቱም ሁሉም በወቅቱ ነው የምለብሹ፣ በወቅቱ ነው የምበዩ፣ በወቅቱ ነው የምጠጩ፣ በወቅቱ ሰዓት ነው። እኛ ድሮ ሽሮ ሽሮ ነበር። ትን በላይ ይኖር ነው አደለም። ምስር እንኳን እንግዳት ይመጣ ነበር። እኛ ገበሬ ቤት ያደግ ነው። እኔ አልዋሽም። ኑሮዬን አልዋሻችሁም። ወላሂ ዘይትና ምስር ሽንኩርት ተገዝቶ ዘይትና ምስር ሽንኩርት ተገዝቶ እንግዳት ይመጣ እንግዳት ይመጣ። እኛ ለገበሬ እንደዚህ ለማቲ ሽሮ እየተሰራ እየበላን ነው ይኖር ነው። ለምን እንዋሻለን? ኢትዮጵያዊነን ለምን እንዋሻሻለን? ለምን እንጂ ሁን እንደዚህ ፈርድም የሚያበሏት ምን አድርጋ ነው? በሰዋይዲ ያስራ በሰዋይዲ አይደለም። እስቲ በተዘዋወሪ የእሷን ደግሞ አንድ ነገር አንድ ነገር ልጠይቅሽ፣ እንዲ ው ራሂማ አንድ ነገር ተጠይቀሽ። የት ተቀየሩት እኮ አብረው ሰርተው ነው እንጂ እሷ ብችቷን እሱ ብችቱን አይደለም። እሱም ተቀይሮ ነው እሷን ተቀይራ ነው። እና ደግሞ አላህ ያለውን ይበላል እንጂ አላ ያላለው ነገር ሊበላ አይችልም። ገባስ አደለ? በዚህ ማመን አለባቸው። በቀደር ማለት ነው። ስለዚህ ደግሞ አንድ ሰው ሰ በስጦታ አይታሰርም። እነሱ በስጦታ አረጉ ለአላህ ብለሽ ነው እንጂ የሰጠሽው የተበሽ ምረቅ መልሰሽ ትሊሳለሽ አስሊሽ። ስለዚህ በቃ ከወት አወጠሽ ያ ነገር ማውራትም የለብሽም ለሚስጥር ሰጠኝ ወይ ማውራትም የለብሽም ያ ነገር በጣም ነገር ተቀበለ ተለቋል ኢትዮ ቀጥተው ያ ነገር ልጅቱን ምን አርባት መጣ አሳብሎት አትመጣ አይታችኋታል አይደለም ልቧ የልቧን ሳይሆን ፊቷ ላይ እሳት እየነደዴ ዝጋ የተሰራው ነገር ፊቷ ላይ እሳት እየነደዴ ነው ልጁ ፊት የቆመችው ዛሬ የምትፈልገው ሌላ ነው የምታደርገው ሌላ ነው እን- በሻላችሁ ታቅም በየቤቱ ሂዳችሁ ይሄን አይነት ነገር የሚያደርጉትን ሰዎች አስቁሙልን። ይተናገረችው ረመለሱና ተረጋጓ ይህን ያለችው ልጅ ማለት ነው። ም ዝንበያ ይህን ያለችው ልጅ ሰላም ናት አይደለም ይህን እነ ቤቴ የሰጧትን ስጦታ እነ መለኘው የተላከላትን ስጦታ አንድ በአንድ ትመልስ፣ ከዛ እምቢ ካለች አሲር ነው የምደፋባት እያለች ያወራች እኮ ሰላም ናት እንዴ? እሷ ልጅቷን እኳ አቃጥሎ ደፏት። ምን አደረገች እች ልጅ? ይህን ያህል እኮ ለምሳ አላጠፋችም። ምን ትባል ልጅ አላ ቤት ነው አናሰለም

የዛሬ ማለት ነው። የምር የምር በጣም ይከፋል። የእውነቴ ነው እምላችሁ። ፕሊዝ ሁላችሁን ጥሩ ጥሩ ኮሜንት ይጻፉ። መጻፍ ካልቻላችሁ ትታችሁ ውጡ። ዜና ኮሜንቱ ሁሉ ለራሷ ሰርታ እየበላች መሰለኝ የጠገበችው። ለምን አደለም ሲጀመር? አሁን አሁን አሁን እሷ ጠገበች፣ ንገራችሁ ንገራችሁ። ከዚህ ነው የሚጀምሮ፣ ከዚህ ነው ጀምሮ። እሷ ጠገበች አልጠገበች የእኛ የሚመለከት ነገር የለንም። ስለዚህ ኛ ሁላችሁም የገባችሁ ቤት ስትገቡ ማለት ነው

ሴና አንድ ነገር ልንገርሽ፣ እነሱ እነሱ ይህ አሁን በምክር ነው የሚሰሩት ማለት ነው። ቢሰዳደቡም ችግር የለውም ተካሜራ ጀርባ ሁሉንም ይቅርታ ይባባላሉ። ግን ኦዲየንስ፣ ለኦዲየንስ ዝህ ይባላል። እነሱን ለምንድን ነው የማይተዋቸው? ይሰዳደቡ ለራሳቸው ይመላለሱ። ለራሳ ትላንትና ገዝተው ቁጭ ብለው ነው ወላሂ። የበላሽበትን አስቢ ለልደት እንዲሰጣ እንሻል እንዲሁም እንደውም ሌላ ሂሳብ ገቡ። ሌላ ሂሳብ ማለት ነው። ለምን ዛሬ ሃይሚ ማለት ነው እግዚአብሔርን አበዙ።

እንዴት እንዳዛምኩ፣ እንዴት እንዳለቀስኩ። እኔ ስለዚህ ስራ ነው ስራ ነው ከምትሉ ማለት ነው። እነሱ አንድ ላይ ካልመጡ ስሙን አትጥሩ። እሺ፣ እኔ ከተጎዳው በኋላ ምንም አይጠቀመኝም። ስለዚህ አሁን ሃይሚ የተሰደበች ከሆነ እኔ ገብቼ አትሳደቡ ማለት እችላለሁ። ቡሩ ግን እንደዛ ከተሰደበ እናንተ እናታዳ ነገር ከከ ከል ልክ ቢዛ እራሱ እንደተናለ አንድ ነገር ልንገራችሁት ቪዲዮውን በደንብ ሰምታችሁት እንደሆነ ሁሉ ነገር የማይስተካከል መስሏቸው ብዙ የሚያወሩ አሉ። እንሱ ች

እሺ፣ አሁን እሺ ላይ ላይ ጋብቶ ብሩኬ ፎቶ አድርጎ ለምንድን ነው የሚሳደቡት? ይሄን ይህን አይታ ኮ ነው ልጅቱ እሳት የሆነችው። ይሄን ልጁ እሳት የሆነ ቁላቁላሽ እሳት ተቆንጥቶ ያድረ ተቃጥሎ ያድረ የተገረፈ የተለበለበ ነው። እንዳንቺ ዝም ብሎ እኮ ተወለደ፣ ተጣለ። በቃ አሀ ቡታጅራል ተመቸሽ? ቡታጅራል ተመቸሽ? ሀላል ለሞ ቦታ ጅራ አልተመቸሽም። አዲስ አበባ መጣሽ። አዲስ አበባ አልበቃም ማለሽ፣ በቃ አዲስ አበባ አልበቃም ማለሽ ልትዋኝበት ነው አዲስ አበባን? እንዴ፣ እንዴ አዲስ አበባ ልትዋኝበት ነው እንዴ? አንቺ አንቺ ወቃ ያየሽ ወንድ ላይ ነው እንትን ምትየ ወንዴ ያየሽ ወንድ ያምርሻል። ያየሽ ወንድ ላይ ትሸኝ በቃ። ቡሩ ካየሽ አይሽ አንድ የሰጠሽ ሁለት የሰጠሽ ሶስተኛ ግን ለአንቺ እድል አይሰጥሽም። ለምን? በጊዜና በእድሜ በህይወቱ አይጫወትም። አንቺ ነገ ትዳርን ብትገቢ አጠቅሚውም

ምሳ በለሽ ወላ አራታ በለሽ፣ ማወራረጃ ያስፈልጋል። ማወራረጃማ በጓሮ ያስገባሻል፣ ከዛ ያስተነፍስልሻል። እሱን እኔ ፍቅር

ደግሞ ደግሞ በእኛ ተሳግባልሽ ተመልካች እየሰደበኝ ስላለች፣ ምንድን ቀውስ ነው? ዳኒ ላይፍ ላይ ሲገባ ለምንድን ነው ምን? አሁን ዳግም ነው እንትና ጋር እየተደባደበ ነው? ሰው ዶላር አቃጥሎ ነው እንትን

እንደውም እኮ ትንሽ ለእኛ ለምን አያስቡም? እነሱ የምንወድው ለእኛ ለምን አያስቡም? የተሳደቡት ሰላም በሉልኝ እንጂ፣ ደግሞ ዝም በይ። የተሳደቡት ባነጋገራቸው ነው።

የዩብ ላይ አንድ ቀን ሳልሳድብ ዩቱብ ላይ አንድ ቀን ሳልሳደብ ሊያልቅ ነው። አራንች ስታር ፋሻል እንኳን አልተሳደብሽ። ወንድ አድናቂሽ ነኝ። የሙታጅራ ልጆች በሙሉ አዎ፣ የሙታጅራ ልጅ እኔ። ቃሉ ዛሬ ተሳደቢ፣ በቃ ወጣልሽ። ተከታታይ ድራማ ቢሰሩ ይሻላል።